ዳኒ ተመሽራ፣ በድጋሚ ኤፌሶን ላይ የጋብቻ ቀለበት ተደረገ። ኤፌሶንና ዳኒ ተጋቡ። የልጄን ድምፅ ልስማ። እስቲ እንግዲህ ልጄ እንዴት ነው? ደህና ነወይ? እንዴት አለ? ቆይታውስ እንዴት ነው? እየተባባሉ ይገኛሉ ማለት ነው። እንግዲህ በሰርጋቸው ላይ ቅውጥ ድምቅ ፍክት ብሎ ተገኝተዋል ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ብዝትርፍ ይበልልኝ። ዳኒ ከአዲሷ ፍቅረኛ ጋር ወይም ከኤፌሶን ጋር በጣም ደስተኛ ሆኗል። ዛሬ ሊጋቡ ነው። ቬሎ ለመምረጥ እንግዲህ መጥቷል ዳኒ ሱፉን እንግዲህ ዳኒም ሱፉን ልመርጥ፣ ኤፌሶንም እንግዲህ ቤሏን ልትመርጥ መጥታለች ማለት ነው። ጽጌ ወዴት ነች? ጽጌ ምን ተከሰተ? ምን ተፈጠረ? ጽጌ ጋር እንዴት አለች የምለው ነገር ውድ ቤተሰቦቼ፣ ጽግሻ እንዴት ነች? በቃ የዳኒና የጽጌ ነገር አበቃ? ወይስ ከኤፌሶን ጋር ዳኒ ህይወት ሊቀጥል ነው? አይ አይ አይመስለኝም የድራማ ጉዳይ ይመስለኛል። እንግዲህ ውድ የጽጌና የዳኒ ተመልካቾች፣ የራል ቤተሰቦች ዳኒ ሊያገባ ነው። ሽማግሌ ልኳል። ዛሬ ቬሎ ሊመርጥ ነው። ቬሎ ና እንግዲህ አዳራሽ ሊመርጡ መጥቷል ማለት ነው። በድንገት ሜሮን ትመጣለች። ሜሪ ትመጣለች። እንግዲህ ዳኒም ያ ምርጥ ምርጥ ቃላቶችን እያወራ ምስቱን ኤፌሶንን እያስደሰታት ደስ ብሏት በደስታ ታውጣ ትገኛለች። ዳኒ የምርም የአስራ ሶስት አመት ጓደኛውንና ፍቅረኛዋን ጽጌን ረስቷት ነው። የእውነት ከልባ አወጥቷት ነው። በጣም ይገርማል። በጣም ያሳዝናል። ውድ ቤተሰቦቼ እንግዲህ ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን ፈታ ዘና እያራችሁ በኮሜንት ላይ አሳውቁልኝ ማለት ነው። እኔም የተሰማኝን እውነቱ የሆነውን ነገሮችን ደግሞ ከዳኒና ከጽጌ ከኤፌሶን ድራማ መካከል ያው ለእናንተ ላስቃኛችሁ እፈልጋለሁ እንግዲህ ላስቃኛችሁ መጥቻለሁ እኔም ደግሞ ሀሳብ አስተያየቴን በቪዲዮ ላይ አስቀምጥላችኋለሁ እናንትም ደግሞ ፈታዘና እያላችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልን ማለት ነው ዳኒና ኤፌሶን ዛሬ ቬሎና ሱፍ ሊመርጡ መጥቷሉ ማለት ነው ታዲያ ወደ ኋላ ምንድነው ሊፈጠር የሚችለው እነ ሜሪ ጓደኞቹ ይመጣሉ ጓደኞቹ ሲመጡ ምን ሊፈጠር ይችላል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። እስከዛው ግን እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ እየሆናችሁ አበረታቱኝ ይላችኋለሁ። እንግዲሁም ደግሞ የተሰማችሁን ሀሳብ አስተያየት መስጠት የምትፈልጉትን ሁሉ ፈታ ዘና እያላችሁ በፍሪደም ሀሳብ አስተያየቶቻችሁን በኮመንት ላይ አስቀምጡልኝ። እስቲ አብረን ቪዲዮን እንመልከት። ወደ ቪዲዮ ስለዚህ እነዛን ባህሪዎች ተቻችለን የምናልፍ ሰዎች መሆን አለብን። አሁን ያለሽ ነገር፣ አሁን ያለሽ ጸባይ፣ አሁን ያለሽ ደስታ እንዲቀየር አልፈልግም። ሰዎች ተዳሩስ ከገባውን በኋላ ከዚህ በላይ ደስተኛ እንድትሆኝ ነው ፈልገው ከዚህ በላይ በእኔ እንድትተማመኝብኝ ይፈልጋሉ። እኔ ጀስት ብዙ ነገሮችን እንድረሳ ምክንያት የሆነ ነገር ወደ አንቺ የሳበኝ ነገር ምንድነው? ስለተማመንሽብኝ። ገባሽ አይደል? ምንም ነገሮችን ስጠይቀሽ በቃ በእኔ በምትመሩ ሁሉ ነገር እሺ ስለምትይኝ ነው ወደ አንቺ የወጣሁት። እና እኔ አላውቅም፣ በጣም እድለኛ ሰሆን ብዬ ነው መስበ ካልተበላይ። እኔ በጣም ስለምትሆኑ፣ ሁሌም ከኛ ጋር ስላላችሁ በጣም ነው የምንወዳችሁ። እኔ ግን ምገርመኝ ነገር አንድ ነገር ነው። ዳኒ የኤፌሶን ወንድም አስፈራርቷት ነው የምርም ወዷት ነው? ዛሬ ቬሎና ልጋቡ የመጡት ዋው! አምሮባት መጣች። ኤፌሶን እንግዲህ እየዘለለች እየጨበጠች መታለች። ዳኒም በጉጉት ጠብቋል። እንግዲህ ዳኒ ዞር ብሎ ሊያያት ነው ሊመለከታት ነው። ዋው ይኸው አምሮ ባታል። ዳኒ ደነገጣ። አምሮ ብሻል፣ ሌልቶነሻል የኔ ስለሆንሽ ደስ ብሎኛል ብለው በደስታ ተሰምጧል። ማለት ነው እንግዲህ ለየት ያላ ቬሎ ነው። ቬሎ እንዴት ነው? አላማራ? አባትም ውድ ቤተሰቦች እንደዚህ አይነት ቬሎ፣ ወርቃማ ከለር ቬሎ ነው። ከሌላ ሰዎች ለየት የሚያደርገው ማለት ነው እንግዲህ ድሮ ድሮ እኛ የምናውቃቸው ደግሞ ነጭ ነጭ ቬሎዎች ነበሩ ኤፌሶን ጋር ሲመጣ ደግሞ ወርቃማ ከለር ሆኗል ማለት ነው እንግዲህ ማናችሁም ያው ይሄንን ቬሎ ለማዘዝ ስትፈልጉ ያው የነዳኒን ቪዲዮ አይታችሁ ሊሆን ይችላል ብዬ አስባለሁ እንግዲህ የጋብቻ ቀለበቱን አስሮላታል ከዚህ በኋላ የኔ ነሽ ብሏት የልጁንም ድምጽ ማዳመጥ ጀምሯል ማለት ነው። ዳኒና ኤፌሶን እየጨፈሩ ይገኛሉ። በቃ ዛሬ የደስታ ቀናችን ነው፣ እንቀውጠው፣ እንደሰት። ከዚህ በኋላ በቃ ምንም የለም። እንግዲህ ትዳር ስንገባ፣ ወደ ትዳር አለም ስንገባ ደስተኛ እንድትሆኝ እፈልጋለሁ። እኔ ላይ ደግሞ ሙሉ እምነት እንድኖርሽ ፈልጋለሁ። እኔ ምንም ነገር ቢያደርጉ እንኳ ተማምነሽብኝ በሙሉ እምነት ከኔ ጋር እንድትኖሪ እፈልጋለሁ። ደስተኛም ደግሞ አደርግሻለሁ። እኔ በጣም ደስተኛ ነኝ ከአንቺ ጋር ስለሆንኩኝ። እኔ በጣም ደስተኛ ሆኛለሁ። አንቺን ስላገኘው በጣም እድለኛ ነኝ እና አንቺ ላይ በጣም እኮራለሁ። ሐዘኔን ወስደሽብኛል። ደስ ወደ ደስታ አስገብተሽኛል። ከሐዘን ወጥቼ ደስተኛ ሆኛለሁ። በጣም በብዙ ደስተኛ ሆኛለሁ ብለዋል ማለት ነው። ታዲያ ዳኒ የኤፌሶን ወንድም ማስፈራርቷት ነው ወይስ እንዴት ነው? በአንዴ ለማግባትና ከቤ ከሰርጓ ጋር መሆን እየፈለገ ማለት ነው። እንግዲህ ቢወዱ እንኳን ከይቱ እንደማትል ላይ በደንብ በደንብ አድርጎ የኤፌሶን ወንድም ባለፈው በቪዲዮ አስረግጦ ነግሯቸው ነበረ። እንግዲህ ምን ልላችሁ ነው ውድ ቤተሰቦቼ፣ ታዳዳኒ ወደዚህ ህይወት የእውነትም በትዳር መሰብሰብን ፈልጓል። እንግዲህ የጽጌ ጉዳይስ ምን ላይ ደርሷል? ምን ሊፈጠር ነው? እና ከዚህ በኋላስ ምን ሊፈጠር ይችላል? ውድ ቤተሰቦቼ፣ ውድ ተመልካቾቼ፣ እናንተስ ምን ትላላችሁ? ሀሳብ አስተያየቶቻችሁን አስቀምጡልኝ። እስቲ ወደ ቪዲዮ እንሄድ፣ ቪዲዮን እንመልከት።

ሜሪ ክፉ ደግ ሳንነጋገር ዳኒራስ፣ ከአንተ ጋር ስንት ማት በአንቺ ምክንያት ስንት ማት እኔንም ቀለበት ሲያደርግልሽ እኮ ቦታው ላይ ነበርኩ። ዋላ አንተም ላይ ንስቶ የሄደው ልክ እኮ ያደረገው እህቱን መጠበቅ፣ በኋላ መታች አታድርጉ ነው ያለው ሜሪ ነው። እኛ አሁን በጣም ጥሩ ጊዜ በጣም ያሳዝናል። ውድ ቤተሰቦቼ በጣም ምርጥ የሆነ ድራማና አስተማሪ ነው ማለት ነው። እንግዲህ ከኋላ የመጣ አይና ወጣ የአስራ ሶስት ፍቅረኛዋን አርፋሽ ተቀማጭ ብሏት በሶስት ቀን የመጣችውን ፍቅረኛ ቬሎ አስለብሷት ሽር ጉድ እያላ ዳኒ ይገኛል ማለት ነው። እንግዲህ ሜሪ መጣ ትላንትና ስለተፈጠረውም ነገር እያወረች ትገኛለች። አንቺ ወንድምሽን ሊከሹ እንደዚህ እንድዛት አድርገሽዋል። ታዲያ ዳኒን አስፈራርቶሽ ዳኒን አስፈራርቶ ነው እንዴ? ዳኒ ቬሎ ቤት ይዞ መጣ ልትጋቡ የወሰናችሁ ብላ ሜሪን በድጋሚ ትጠይቀዋለች ማለት ነው። እንግዲህ ስትጠይቀው እኛ ዛሬ ደስታኝ የደስታ ቀናችን ነው፣ ደስታችንን እናጣጥምበት፣ ውጭልኝ። እኔ ባለትዳር ነኝ። ከዚህ በኋላ እኔ ህይወት ውስጥ እየመጣችሁ አትረብሹ። እንግዲህ ወንድሟ ትክክል ነው። የእህቱን ህይወት መጠበቅ ግዴታ ነው። ትክክል ስለሆነ ነው ብለዋል ማለት ነው። ዳኒም ዳኒ እንግዲህ ከጽጌ ጋር እንደማይፈልግ ና እንደማይሆን እንግዲህ በዚህ ድራማ አስረግጦ በዚህ ቪዲዮ አሳውቋል ማለት ነው። ታዲያ ጽጌ ምን ልትለው ትችላለች? ምን ልታወራ ትችላለች? እና ለጽጌ የሚሰማ ስሜት ምንድን ነው? ባለፈው ቀለበት ስላሰራላት በጣም ተናዳለች። ዛሬ ደግሞ የጋብቻ ቀለበት አስሮላት ቬሎ ለብሳ እንግዲህ እንደዚህ ሽር ብትን እያሉ ፈታ እያሉ ይገኛሉ ማለት ነው። ታዲያ እንግዲህ ጌጋ ምን ሊፈጠር ይችላል? ይሄ ነገር ጽጌጋ ምን ሊፈጥራት ይችላል? የምለውን ነገር እናንተ ውድ ቤተሰቦች እንግዲህ ሀሳብ እንድትሰጡኝ እፈልጋለሁ ማለት ነው። እና ኮሜንት እንድታደርጉኝ እፈልጋለሁ። ሜሪ ደግሞ አንቺ በጣም እባብ ነሽ፣ በጣም አስመሳይ ሰው ነሽ፣ እንደዚህ እንደምታደርጊ አላቅም ነበረ። ይሄ ነገር ትክክል አይደለም፣ እየተሳሳታችሁ ነው፣ ተመለሱ እያለች ትናገራለች ማለት ነው። ግን ዳኒ ደግሞ አትምጭብን በቀናል ህይወቴን አትበጭብጭ እኔ ባለትዳር ነኝ፣ እንዳትደርሱብኝ ብለው ደግሞ ይናገራል። እንግዲህ ሜሪን በንዴት አጠብሰዋለች ማለት ነው። እንግዲህ አልቀልቅለዋለች እዚያው ነገ። እርግጠኛ ነኝ ነገ ደግሞ ወንድሟ እንደሚመጣ ያው አይጠራጠርም ማለት ነው። በጣም ያሳዝናል። እንግዲህ መጀመሪያ እንግዲህ አጃቢ ሜሪ ነበረች። መጀመሪያ እንግዲህ ዳኒ ቀለበት እንዲያደርግ እያገፋፈች የነበረችው ሜሪ ነበረች። እንግዲህ ዛሬ ደግሞ ሜሪ ያው እየደበደበችው ትገኛለች ማለት ነው። እና በጣም ያሳዝናል። ያው እንግዲህ በሁለቱ ሳትጨበጥ፣ ወይ በጽጌ ዘንድ ተቀባይነትን ሳታገኝ ወይ በዳኒም ዘንድ ተቀባይነትን ሳታገኝ ከኤፌሶንም ወጥታለች ማለት ነው። በጣም ያሳዝናል እንግዲህ የዳኒም ጓደኛ መጥቷል። ዛሬ እንግዲህ ጉድ የሆነ ዛሬ እንግዲህ ጉድ የሆነ ቪዲዮ ነው ማለት ነው የተፈጠረው ውድ ቤተሰቦቼ እንግዲህ የተመለከታችሁት ይመስል ነበረ። የዳኒ ጓደኛው መጣው በጣም ደንግጧል። ምንድ ነው የተፈጠረው? ምን እየተፈጠራ ነው? ምን እየተካሄዳ ነው? እዚህ ጋር ምንድነው የተፈጠረው? በምለው እንግዲህ የዳኒ ጓደኛም በጣም ያው ደንግጧል ማለት ነው። ሜሪም ደሞና ያቸው የተፈጠረው ነገር እና እና ተመልከት ና ያቸው አያምሩም አያቸው እያለች ትገኛለች። ዳኒም ደግሞ ኤ ከዚህ በኋላ አልፈልግም ማናችሁም በእኔ ህይወት ውስጥ እንድገቡብኝ አልፈልጉም፣ አልፈልግም ብለው ዳንም እያስረገጣ ይገኛል ማለት ነው እንግዲህ እነሱ ያው እሱም

እንግዲህ ማናችሁም አጠገቤ እንድደርሱብኝ አልፈልግም፣ እንድትነኩኝ አልፈልግም። ማውራት ከፈላጋችሁ እንግዲህ እሷ ባለችበት አውሩ እያላ ይገኛል ማለት ነው። በጣም ያው ሜሪ ተናዳለች፣ በጣም ሾክ ሆናለች። በቃ ተዩ እንውጣ እያላት ይገኛል የዳኒ ጓደኛ። በጣም ያሳዝናል። ታዲያ ፅጌ በምን አይነት ሁኔታ ውስጥ ትገኛለች? የፅጌ ስሜቷስ ምንድነው የሚለውን ነገር ውድ ቤት ሰዎች ለእናንተ ትቼላችኋለሁ። ዳኒ እንግዲህ ወንድሟ አስፈራ ተቀርቷት እንግዲህ ኤፌሶንን ሊያገባት ነው ማለት ነው። በጣም ያሳዝናል። እንግዲህ የዳኒ የአስራ ሶስት አመት ፍቅረኛዋ ጽጌ ነበረች። እንግዲህ ያው ውድ ተመልካቾች፣ የጽጌ ሁኔታ ምን ላይ ነው የሚለውን ነገር በቀጣይ ቪዲዮ ላይ ይዤላችሁ እመጣለሁ ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበራ። አብራችሁኝ ስለነበራችሁ ከሊባ አመሰግናለሁ። በያላችሁበት ሰላማችሁ ብዝት በልልኝ